ልትበሉ ትችላላችሁ። ልታስሩ ትችላላችሁ። ባንኩ በእናንተ እጅ ነው። ታኩ በእናንተ እጅ ነው። ምኑ በእናንተ ይኸውልህ አንተ አንቺ፣ እስክሩ ለማረግ አትሩጥ፣ እስክሩ ለማረግ አትቾክል። መጀመሪያ ሲን የምለውን ስማ። አንተን የተደበላለቀብኝ ወይስ ስኔን የተደበላለቀብኝ? ከዚህ በፊት ልጅ ያሬን ኦርቶዶክስን ተናገረ። ስለዚህ መሰቀል አለበት መዘግዘቅ አለበት መገደል አለበት መገረብ አለበት ስትሉ ነበር። ስለዚህ በህግ መጠየቅ አለበት በሚለው ተይዞ በህግ ታስሮ ቅጣቱ ተቀጥቶ ወጣ። ተማርንበት። በልጅ ያሬድ የሌላውን ሃይማኖት እንዳይናቀር ትምህርት መሆን አለበት ተብለ አስተማሪ ነገር መሆን አለበት ተብሎ ተቀጥቶ ቅጣቱን ወስዶ ወጣ። ተምሯል። እኔ የምደግፈዋለሁ። ስለዚህም ይሄም ዛሬ የሙስሊምን ሃይማኖት የሚያዋርደው በህግ መጠየቅ የለበትም ነው ወይ? ናቸው የአንተ ብቻ ሲሆኑ እንዴ ትክክል የሚሆነው መገደል አለበት መዘቅዘቅ አለበት ያሉት እኮ ትክክል ናቸው። በጉባኤ ላይ ቁጭ ብለው ተወያይተው በህግ ምን ጠይቀዋል? መጠየቅ አለበት። አዎ መጠየቅ አለበት። መሆን ያለበት ያ ነው። አንተ የሌላውን ሃይማኖት እንደፈለገ ስትናገር ጀግና የአንበሳዬ ጅኒ ቆለጤ ምናምን እያልተ ትናገራለ። ያንተ ሃይማኖት ሲነካብህ ወይኔ ብለህ እኮ ኡታን ታቀልጣለህ። ይሄም አይሆንም፣ የማይሆንም ባንኩን ታንኩን በማን ሆነ ዘበርኩን ነቀለ በሙስሊሙ እንዴ ታንኩ ባንኩም የሚያሉ በመንግስት እጅ ነው እንጂ በሃይማኖት እጅ አይደለም ያለው ይገደልም ማለት ነው። መጠየቅ አለበት ነው ያሉት። ሃይማኖት እንደፈለከ ስትናቀል ጀግናዬ፣ አንበሳዬ፣ ጅኒ ቆለጤ ምናምን እያልከ ትናገራለህ። ያንተ ሃይማኖት ሲነካበት ወይኔ ብለህ እኮ ኡኡታን ታቀልጣለ። ይሄማ አይሆንም። ባንኩን ታንኩን በማን ሆነ ዘመርኩን ነቀለ በሙስሊሙ ነው እንዴ? ታንኩ ባንኩም ያሉ በመንግስት እጅ ነው እንጂ በሃይማኖት እጅ አይደለም። የሚያሉ ይገደልም ማለት መጠየቅ አለበት ነው ያሉት። አንተ ሲሆን ይጠየቅልኝ ትላለህ፣ የነሱ ሲሆን ውጭ ሀገር ጀርመን ቁጭ ብለህ ሃይማኖትን ከሃይማኖት ብሄርን ከብሄር የምታባላ የጭቃ ውስጥ እሺ ሆነ ስለዚህ ሃይማኖትን የሚያዋርድ በህግ መጠየቅ አለበት፣ በስነ ስርዓቱ መጠየቅ አለበት። ያንን ነው የምለው። ማን ነው ትክክል? ይሄ ነው ትክክል ወይስ ይሄ ነው ትክክል? ይሄ በፍርድ ተጠይቋል፣ ይሄኛውን በፍርድ መጠየቅ አለበት። ዛሴት ኤግዛክትሊ፣ እንደሰማችሁት ነው እኛም ሙስሊሞች እያልን ያለ ነው። ልክ እንደ ልጅ ያሬድ ይህም ግል ለፍርድ ቀርቦ መቀጣት ያለበትን ቅጣት ማግኘት አለበት። ሼር አርጉት። አቡ ቤት አቡ እንዴት ነሽ? አመሰግናለው! እንዴት ነሽ? አመሰግናለሁ አመስግናለሁ። ከረሳችሁት ለማስታወስ ያህል ከአንድ ወር በፊት ለዚቺ እናት ቪዲዮ ሰርቼ ነበረ። ከምትሰራበት ሺሻ ቤት ዱባይ በድንገት ተይዛ ወደ ሀገር ቤት ተሸኘች። ልጄን ጎረቤት ጥዬን የመጣው ተባካችሁ ልጄን ላምጣ ስትል አላመኗትም። ሶ ፖሊሶች ወደ ሀገሯን ያሳፈሯት ልጇን በሰው ሀገር ጥላ ሀገር ቤት ገብታ በቃ ህይወቷ እንዳለ ለቅሶ ነበረ። እናም እድሜ ለእናንተ እናንተ እኔ በልደቴ ቀን እርዳታ ሰብስቤ፣ እናንተ አብዛኞቻችሁ ደግሞ ፋሚሊዎች ለልደቴ ስጦታ ያሰባችሁትን አድርጋችሁ ለእሷ አዋጥታችሁ፣ ትኬት ቆርጠን ቀራማው ከፍለን ብዙ ጣጣይተን ይኸው እናትና ልጅን አንድ ላይ ቀላቅለናል። ይሄ ደግሞ በእናንተ ነው። አመሰግናለሁ። ሁላችሁ ነው እውነት በገንዘብም በሀሳብም ለረዳችሁኝ፣ ላገዛችሁኝ እናትና ልጅን ለማገናኘት እጅግ በጣም አድርጌ አመሰግናለሁ።

አንድ ወንድሜ ይህንን ጽሁፍ አየሁኝና በጣም ማረከኝ ለእናንተም ላካፍላችሁ ወደድኩ። ሶላት ሰግደን ስናሰላምት ከጎን ያለው ልጅ ክሩኑ ላይ ትልቅ መስቀልና ጅስስ ኢዝጉድ የሚል ተነቅሶ አየሁ። ነገሩ ገባኝና በቅርብ ነው የሰላም ከወይ ብየጠየኩት እሱም አዎ አለኝ። ከዛ ትንሽ አበረታታሁትና ንቅሳቱን ለማጥፋት ብሎ ራሱን እንዳይጎዳው ምክሬን ሰጥቸው ተለያየን ይላል። ከዛም የአላህ ስራ በጣም ደነቀኝ ይላል። ይህ ልጅ መስቀሉንና ኢየሱስን የተነቀሰው በልቡ ያለውን እምነት በገጹም ላይ ለማጥበቅ ነው ሲነቀስ ክርስትናን ለቃለሁ ብሎ ፈጽሞ አያስብም። ነገር ግን ቀልብን እንዳሻው ገለባባጭ የሆነው አላህ Subhanahu Wa Ta'ala ክህደቱን ቆዳው ላይ ቢነቀሰውም ልቡን አጽድቶ እስላምን ወፈቀው። ሙሽሪኮች እስከ ፍጻሜያቸው ሊከዱት ቆርጦ ግንባራቸው ላይ መስቀልን ቢነቀሱ እንኳን አላህ Subhanahu Wa Ta'ala በደግነቱ ሰበብ አልሂዳያን ይወፍቃቸዋል። ይህንን ደግነት ችሎታ ከአላህ በስተቀር ማንም ሊሰጣቸው የማይ